ዐርስተ ዜና ዘመናትን ያስቆጠረው የኢትዮጵያና የእስራኤል ግንኙነት ወላቅ ደረጃ እንደሚሸጋገር ጠቅላይ ሚኒስትር ኃይለማርያም ማርያም ደሳሌን ገለጹ። ከሳዲ ለሚጡ ኢትዮጵያን የሳሳተ መረጃ መስጠትና የጉዞ ዝግጅት በማሳሳት ላይ ለኢትዮጵያን ክስተታቸው እንዲታረሙ በሳዲ ያሉ ወገኖች ያሳሰቡ። ጤና ይስጥልኝ ሰባት ሰዓት ሆኗል ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ ነው ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ የህዝብ ተወካዮች ምክር ቤት ግብር ከፋይ ህብረተሰብ በውጭ ሀገራት ተደራራቢ ግብር የሚያጋልጠውን አሰራር በማስቀረት ላይ ያተኮሩ ረቂቅ አዋጆችን መረመረ ምክር ቤቱ በዚህ ጉዳዮች ላይ ያተኮሩ ስምንት ረቂቅ አዋጆችን ለዝርዝር እይታ ለቋሚ ኮሚቴው መርቷል ዝርዝሩን ተስፎን ለገብርኤል አዘጋጅቶታል ጥላሁን ካሳ ያቀርበዋል የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የኢትዮጵያ መንግስት ከፖላንድ፣ ከስሎቫክ፣ ፊልስጤም፣ ደቡብ ኮሪያ፣ ሲንጋፖር፣ ሞሮኮ፣ ዚምባብዌና ከቋጵሮስ መንግስታት መካከል በተናጠል ተደራራቢ ግብርን ለማስቀረት ብሎም የታክስ ማጭበርበርን ለመከላከል የተደረገ ስምምነት ላይ ያተኮሩ ረቂቅ አዋጆች መርምሯል። ከመንግስታቱ ጋር የተደረገው የሁለትዮሽ ስምምነት ኢንቨስትመንትን ለማበረታታት የቴክኖሎጂ እውቀትና ክሎች ሽግግር ለማሳለጥ ለእቃዎችና አገልግሎት ልውውጥ እንዲሁም ለሰዎች እንቅስቃሴ ምቹ ሁኔታ ለመፍጠር እንደሚያስችል በመገመቱ የተደረገ ስምምነት ነው። ስምምነቱ በገቢ ላይ በተጣሉ የግብር አይነቶች ተፈጻሚ ይሆናል የተባለውም ቀጥተኛ ያልሆኑ ታክሶች በዚህ ስምምነት ውስጥ እንዳልተካተቱ ያሳያል። ስምምነቱ ተፈጻሚ የሚሆንባቸው የየሀገሮቹ ገቢ ላይ የተጣሉ የግብር አይነቶች እንዲዘረዘሩም ተደርጓል። ከስምምነቱ ዋና ዋና ጥቅሞች ታክስ ከፋይ ህብረተሰብ፣ በአንድ ገቢ ላይ ተደራራቢ ታክስ የሚከፍልበት ሁኔታ እንዳይፈጠር ያደርጋል የሚለው ቀዳሚ ነው። በተወሰኑ የግብር አይነቶች ላይ ስምምነቱን ከሚፈጥሩ ሀገራት በአንዱ ብቻ እንዲሰበሰብ ይደረጋል የሚለውም ሌላኛው ነው። የምክር ቤቱ አባላትም ረቂቅ አዋጆቹ ላይ ሀሳቦችን አንስቷል። በዲቪደንድ ላይ የሚከፈል ታክስ፣ በወለድ ላይ የሚከፈል ታክስ እና በሮያሊቲ ላይ የሚከፈለው ታክስ አሁን ካየናቸው ስምምነቶች የተለየ ነው። የወለድ መጠኑ በእንትን የታክት መጠኑ የደቡብ ኮሪያ ና ከዚህም ቀጥሎ የሚመጣው ና ምክንያቱ ምንድነው የሚለውን ነገር የሚመራለት ቋሚ ኮሚቴ ቢያየው የሚል ሀሳብ ስላለኝ ነው። ስምምነቱ ከሁለት ሀገሮች ጋር ነው ያለው፣ ግን ከሁለት በላይ ላሉ ሀገሮች የኢንቨስትመንት ፍሰቱን ለማፋጠን ይጠቅማል የሚለው አባባል ምን ማለት ነው ስምምነቱና የውሉ የሚያመለክተው ሁለት ሀገሮችን በመሆኑ ከሁለት በላይ ለሆኑ ሀገሮች እንዴት ሊያመለክት ይችላል የሚለው ሀሳብ በበለጠ ቢብራራ የሚመራለው ኮሚቴ ይህን እንዲያው። ምክር ቤቱ ረቂቅ አዋጆችን በመመርመር ለተጨማሪ እይታ ለበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ዘመናትን ያስቆጠረው የኢትዮጵያና የእስራኤል ግንኙነት ወደ ላቀ ደረጃ እንደሚሸጋገር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጠቅላይ ሚኒስትሩ የሚመራ ልዑክ ከእስራኤል ፕሬዚዳንት ረቪን ራቭሊን ጋር ተዋይቷል። ጌታቸው ጫኔ ተጨማሪ አለው። ከ3000 ዓመታት በፊት በንጉሥ ሰለሞንና በንግሥተ ሳባ አማካኝነት የተጀመረው የኢትዮጵያና የእስራኤል ግንኙነት አሁንም ድረስ እንደዘለቀ ነው። ነገር ግን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ግንኙነታቸው ጠንካራ አሁን አሁን በኢትዮጵያና በእስራኤል መካከል ያለውን ግንኙነት ወደ ላቀ ደረጃ ለማሳደግ መሪዎቹ ቁርጠኛ ሆነዋል። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው የልዑካን ቡድን ከእስራኤሉ ፕሬዝዳንት ሮቢ ሮብሊን ጋር መክሯል። የፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ እንዳሉት ከዚህ በፊት ሁለቱ ሀገራት በኢንቨስትመንት፣ በንግድ፣ በግብርና፣ በቴክኖሎጂ፣ በቱሪዝምና ሽብርተኝነትን በመከላከል ዙሪያ አብሮ ለመስራት ያደረጉትን ስምምነት በከፍተኛ ደረጃ ለመተግበር በኢትዮጵያ በኩል ያለውን ቁርጠኛ አቋም አብራርተዋል። የህዝብ ለህዝብ ግንኙነቱ በቱሪዝም ንግድና ኢንቨስትመንት እንዲሁም በሌሎች ዘርፎች ላይ የሁለቱን ሀገራት ግንኙነትና ወዳጅነት የበለጠ ያጠናክረዋል። የእስራኤሉ ፕሬዝዳንት ሮቢ ሮብሊን በበኩላቸው ዘመናትን የተሻገረው የሁለቱ ሀገራት ግንኙነት ወደ ላቀ ደረጃ ለማሳደግ የተጀመረውን እንቅስቃሴ ለማጠናከር ተስማምተዋል። ፕሬዝዳንቱ እንዳሉት በአሁኑ ወቅት ኢትዮጵያም በአፍሪካ ያላትን ተጽዕኖ ፈጣሪነት እያየለ መጥቷል። አሁን ላይ ሆነን የወደፊቷን አፍሪካ ስንመለከት አፍሪካ እጅግ ተፈላጊ አህጉር ትሆናለች። ለዚህም ደግሞ የአፍሪካ ሕብረት መቀመጫ የሆነችው ኢትዮጵያ ተጽዕኖ ፈጣሪና ቀዳሚነቱን ስፍራ ትይዛለች። ስለዚህ ከሌሎች የአፍሪካ ሀገራት ጋር የሚኖረን ግንኙነት በኢትዮጵያ በኩል ቢሆን የበለጠ ይቀላል። በእስራኤል ስለሚኖሩ ኢትዮጵያውያንና በኢትዮጵያውያን የሚተዳደሩ የሃይማኖት ተቋማት ጥበቃና እንክብካቤ እንዲደረግላቸው ሁለቱ መሪዎች መምከራቸውን የጠቅላይ ሚኒስትሩ ልዩ ረዳት አቶ እውነቱ ብላታ አብራርተዋል። በኢትዮጵያውያን ላይ በተለይም የኦርቶዶክስ ተዋህዶ ቤተክርስቲያን ቀሳውስትና መነኮሳት ላይ በዚህ ሀገር እየደረሰ ያለውን ችግር ለመፍታት የሚቻልበት ውይይት ከሀገሪቱ መሪዎች ጋር ከክቡር ፕሬዚዳንቱም ጋር ውይይት አድርገዋል። ዛሬ እንዲሁም ከክቡር ጠቅላይ ሚኒስትሩ ጋርም እዚህ ሀገር ውይይት ይደረግበታል እና መፍትሄ እንዲያገኝ የሚቻለው ሁሉ በኢትዮጵያ በኩል ጥረት ይደረጋል ና አንድ ውይይት የነበረው እሱ ነው። የሁለቱ ሀገራት ግንኙነት በሁለንተናዊ መልኩ ይጠናከራል ተባለ። በተለይ ደግሞ የእስራኤልን ቴክኖሎጂ ወደ ኢትዮ አስፋፋት የኢትዮጵያን ግብርና በማዘመን ኢኮኖሚውን ማሳደግ ይጠበቃል የተባለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ጌታቸው ጫኔ፣ እስራኤል እየሩሳሌም። ከሳዑዲ ለሚወጡ ኢትዮጵያውያን የተሳሳተ መረጃ በመስጠትና የጉዞ ዝግጅት በማሳሳት ላይ ያሉ ኢትዮጵያውያን ክስተታቸው እንዲታረሙ በሳዑዲ ያሉ ወገኖች አሳሰቡ። በሪያድ ያሉ የሃይማኖት አባቶችና የአገር ሽማግሌዎች ዜጎች ሳይዘናጉ በምህረት አዋጆች ተጠቅመው ከሳዑዲ እንዲወጡ ጠይቀዋል። ታወቀው ወንደሰን ከስፍራው ተጨማሪ ዘገባ አለው። በሳውዲ አረቢያ ሕገ ወጥ የሆኑ ዜጎችን የማስመለስ ሂደቱን ለመከታተል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሪያድ በመጡበት ወቅት ከማህበረሰቡ ከተነሱ ጉዳዮች አንዱ በወንድምና እህቶቻቸው ላይ በደል ስለሚፈጽሙ ዜጎች ጉዳይ ነበር። ስንት ደላሎች ናቸው ገንዘብ በእነሱ ስለሚኖሩ አትውጡ፣ አይዟችሁ፣ እኛ አለን እያሉ ነው የሚሏቸው ያሉት ስንቶቻችንን ንጹሕ የሆን ነው በራስ ዜጋ ላይ በእህቱ ላይ በወንድሙ ላይ ወንጀል የሚሰራ ሰው የእኛ ዘመድ ሊሆን አይችልም። እህቶቹን ወንድሞቹን የሚያስተዳድር ኑሮ ህይወት የለወጠ ሰው ነው እዚያ ያለው። ይህን ጥቆማ ለሳውዲ መንግስትም እኛም በቀጥታ በዲፕሎማሲያዊ መንገድ እንከታተላለን። በርካታ ኢትዮጵያውያን በመደጋገፍና በአብሮነት ይኖር እንጂ በዚህ አስቸጋሪ ወቅት ጭምር የሚበድሉ አሁንም አሉ። ያው የቤት ኪራይ ሰዓት ከፍሎ አንለቅም እየተባሉ ብዙ ልጆች አሉ። ስለዚህ ብንተሳሰብ መልካም ይመስለኛል። ምክንያቱም ሁላችንም ዜጎች ለዜጎች ነው እኛንን እርስ በእርሳችን መደራረስ ያለብን ብዬ ነው ማስበው። ኢትዮጵያውያኑ በስደት ሲኖሩ የሀገሩን ህግ እንዲያከብሩ ያስፈልጋል የሚሉት የሪያድ ማህበረሰብ አባላት አሁንም እርስ በእርስ በመደጋገፍ በህገ ወጥነት ያሉ ዜጎች ከሳውዲ በሰላም እንዲወጡ መስራት ይገባናል ብለዋል። ከዚህ በፊት ያለፈብንን ነገር በጣም እናማርራል። በጣም በጣም በጣም ተቸግረናል። እዛን ጊዜ ያ ተመልሶ ሊመጣ አንፈልግም። ኢሻራው ላይ ራሱ በጣም ችግር አለ። ምክንያቱም ከውጭ ሆነው እኛ እናስጨርስላችኋል ብሎ የሚሉ ሰዎች አሉ። በረብሻ መውጣት የለብንም፣ በሰላማዊ በሆነ መንገድ መሄድ አለብን። ሀገራችን ደግሞ እጇን ዘርግታ ነው የምትጠብቀን ያለችው። እኛ አንድ ወር ሰራንም አልሰራንም እስከ ዛሬ የሰራነው ካልተጠቀምን በአንድ ወር የምንሰራው ስራ ምንም በህይወታችን ላይ የሚያመጣ ለውጥ የለም። እንውጣ ወደ ሀገራችን በክብራችን እንውጣ። ድሮም ኩሩዎች ነን፣ አዚያሬም ኩሩ እንሆን። እዚህ ያሉ የራሳችን ዜጋ ደላላው የተሳሳተ መረጃ እየተሰጣቸው እንዲደበቁ እያደረጓቸው ነው ያሉት ይህን የሚያደርጉት ደግሞ ራሳችን ነን። እኛ እኔ ማን ብለን ራሳችንን እያንዳንዳችን መፈተሽ ይገባናል። ይህ አዋጅ የኢትዮጵያ መንግስት ሳይሆን የሳውዲ መንግስት አዋጅ ነው። ይቺ ዘጠና ቀን ተጠቅመው የወጣ ሰው እንደገና ተመልሶ ለመመለስ እድል ይኖረዋል። ከዛ ካለፈ ግን ደግሞ ለአስር ዓመት መምጣት አይችልም። ሳውዲ አረቢያ ብቻ ሳይሆን የእነሱ ትክ ከገልፍ በሙሉ የተያያዘ ጋር ነው። ወላ ዱበይ፣ ባህሬን፣ የትም ሀገር ሄደው ለመስራትም በቶች ስነት መግባት አይችሉም። አሁን በሳውዲ ያሉ ኢትዮጵያውያን ከሀገሪቱ ለመውጣት በተሻለ ደረጃ ፍላጎት እያሳዩ ቢሆንም ገና ከቤት ያልተንቀሳቀሱ ወገኖች በመኖራቸው የማህበረሰቡ ሚና ሊጠናከርም ይገባል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍትሀወቂው እንደሰነኝ ሪያድ፣ ሳውዲ አረቢያ። የማኒፋክቸሪንግ ዘርፍን ይበልጥ ለማሳደግ ባለድርሻ አካላት በቴክኖሎጂ ሽግግርና በሰው ኃይል ልማት ረገድ በትብብር ሊሰሩ እንደሚገባ ተጠቆመ። በቴክኖሎጂ ሽግግርና ትስስር ዙሪያ የሚመክር የውይይት መድረክ በመቀሌ በመካሄድ ላይ ይገኛል። አማኔል ገብረመድህን ተጨማሪ ዘገባ አለው። የምርታ ማነትን ጥራት ለማሳደግ የማኑፋክቸሪንግ ዘርፉ በቴክኖሎጂ ሊታገዝ እንደሚገባ በሀገራዊ የሁለተኛው የእድገትና ትራንስፎርሜሽን እቅድ በግልጽ ተቀምጠዋል። በዚህ መሰረትም ላለፉት ዓመታት በቴክኖሎጂ ሽግግርና ትስስር ረገድ የተለያዩ እንቅስቃሴዎች ሲደረጉ ቆይተዋል። በትግራይ ክልል በመካሄድ ላይ ያለውና የተለያዩ ባልድርሻ አካላት ያሳተፉ የምክር መድረክም የተጀመሩ እንቅስቃሴዎች በመገምገም በቀጣይ ይበልጥ ማጎልበት በሚቻልባቸው አጀንዳዎች ለመምከር ያለመ ነው። በመድረኩ የተለያዩ ጥናታዊ ጽሁፎችና አፈጻጸም ሪፖርቶች ቀርበው ውይይት ተደርጎባቸዋል። በመቀለ ዩኒቨርሲቲ የኢትዮጵያ ቴክኖሎጂ ኢንስቲትዩት የቴክኖሎጂ ሽግግር ቢሮ ኃላፊ አቶ አሰፋ መስጉን የማኑፋክቸሪንግ ዘርፉን በቴክኖሎጂ ለማገዝ የተለያዩ ጥረቶች ሲደረጉ ቢቆዩም ከሚፈልገው አንጻር አሁንም ክፍተት አለ ብለዋል። አገሪቷ እንደምትፈልገው ፍጥነት አይደለም እየሄድን ያለ ነው። ሙከራዎች አሉ። ጥረቶች አሉ። በተናጠል የምንሞክራቸው ነገሮች አሉ። አንድ ላይ ጆይንትሊ የምንሞክራቸው ነገሮች አሉ። እነሱ ግን በጣት የሚቆጠሩ ቴክኖሎጂዎች ብቻ ናቸው። ባለፉት ዓመታት ከመቀሌ ዩኒቨርሲቲ መስፍል ኢንዱስትሪያል ኢንጂነሪንግ እና ሌሎች ባለድርሻ አካላት ጋር በመተባበር በቴክኖሎጂ ሽግግር አቅም ግንባታና የዲዛይን ስፔሲፊኬሽን ዙሪያ በክልል ደረጃ ስራዎች ለመስራት ተችለዋል። ይሁን እንጂ ተቀናጅቶ ከመስራት አንጻር ክፍተት አለ ያሉት ደግሞ በትግራይ የቴክኒክ ሙያ ትምህርትና ስልጠና የቴክኖሎጂ ሽግግር የስራ ሂደት ባለቤት አቶ ልዑል ንጉስ ናቸው። አቶ ልዑል የጋራ መድረክ መፈጠሩ ክፍተቶችን ለመዝጋት ትልቅ ፋይዳ አለውም ብለዋል በተቀናጀ መልክ አይደለም የነበረ። የአሁኑ የትስስር መድረክ ግን በተለይ መንግስታችንና ሕዝባችን የሚፈልገው ጥራት ያለው ቴክኖሎጂ ለኅብረተሰብ የሚጠቅም ከእድገት ወደ ሌላ እድገት የሚያሸጋግር ቴክኖሎጂ ላይ በመስራት ትልቅ ፋይዳ አለው ብዬ ነው የማስበው። የፌዴራል ቴክኒክ ሙያ ትምህርትና ስልጠና ኤጀንሲ ምክትል ዋና ዳይሬክተር አቶ ንጉስ ገብረ በበኩላቸው የሀገሪቱን የህዳሴ ጉዞ ለማፋጠን ቴክኖሎጂ ወሳኝ ሚና አለው። ስለዚህም በቴክኖሎጂ ሽግግርና የሰው ኃይል ልማት ረገድ ባለድርሻ አካላት የበኩላቸውን ሊያበረክቱ ይገባል ብለዋል። ዩኒቨርስቲ የሰው ኃይል በማሰልጠን ቴክኖሎጂ በማሸጋገር፣ የምርምርና ጥናት ስራ በመስራት፣ የምክር አገልግሎት በመስጠት የራሱ ሚና መጫወት አለበት ትቤትም በተመሳሳይ ምርምርም በተመሳሳይ ኢንዱስትሪም ቢሆን ለስልጠና ክፍት በማድረግ ብቃት ያለው ሰልጣኝ እንዲፈራ፣ በተግባር እውቀት ያለው ክህሎት ያለው ሰልጣኝ እንዲፈራ ኢንዱስትሪው ክፍት አድርጎ ማሰልጠና አለበት። ኢትዮጵያ በሰላም አስከበር ሂደት እያደረገች ያለውን ተሳትፎ በቀጠናው ባህሪያነት የሚጠቀስ መሆኑን በኢትዮጵያ የጃፓን አምባሳደር ገለጹ። ከአፍሪካ ሀገራት ለተውጣጡ የጸጥታ አካላት በኢትዮጵያና በጃፓን መንግስት ትብብር የሚሰጠው የሰላም አስከበርና የግጭት አፈታት ስልጠና ተጀምረዋል። ይመራደም ተጨማሪው ዘገባ የጃፓን መንግስት በየአመቱ ኢትዮጵያን ጨምሮ የሌሎች የምስራቅ አፍሪካ ሀገራት ወታደሮችን ከኢትዮጵያ መንግስት ጋር በመተባበር ያሰለጥናሉ። በዚህ ዓመትም በሰላም ማስከበርና በግጭት አፈታት ዙሪያ ስልጠና መስጠት ተጀምሯል። በስልጠናው መክፈቻ ላይ የተገኙት በኢትዮጵያ የጃፓን አምባሳደር ክሊቺ ሳኢዳ ኢትዮጵያ በሰላም ማስከበር ሂደት እያበረከተች ያለውን አስተዋጽኦ የጃፓን መንግስት በአድናቆት እንደሚመለከተው ገልጸዋል። ኢትዮጵያ በቀጠናው ሀገራት ብሎም በአፍሪካ እያደረገች ያለችውን የሰላም ማስከበር ስራ እናደንቃለን። የጃፓን መንግስትም ተልእኮ የበለጠ እንዲሳካ ለማድረግ የበኩሉን ድርሻ ያደርጋል። የኢፌድሪ ሰላም ማስከበር ማሰልጠኛ ትምህርት ቤት ዋና ኃላፊ ብርጋዴር ጄኔራል ሀብታሙ ጥላሁን በበኩላቸው ስልጠናው ኢትዮጵያ በሰላም ማስከበር ሂደቱ ላይ የምታደርገውን አስተዋጽኦ የበለጠ ለማጠናከር ያግዛል ብለዋል። የኢትዮጵያ ሰራዊት በተመሳሳይ የተለያዩ የሰላም ማስከበር ግዳጆች ላይ የተሳተፉ እንደገናም ያልተሳተፈም ሰው በዚህ ላይ ወደፊት ልናሳትፍ የምናስበውም ሰው በተመሳሳይ እውቀትና አቅም ይዞ እንዲሄድ ከማድረግ አኳያ እናሳትፋቸዋለን። ሁለቱ በመገናኘት ደግሞ እርስ በርሳቸው የሚለዋወጡት ልምድና ተሞክሮ የበለጠ ባላቸው ነገር ላይ የበለጠ ይጨምርላቸዋል። ውጤታማ ስራ በሰላም ማስከበር ግዳጅ አፈሳሰም ላይ የተሟላ እንዲሆንም ያደርጋል ብለን እናምናለን። ስልጠናው ለአስር ቀናት የሚቆይ ሲሆን የምስራቅ አፍሪካ ሀገራትና ማሊ ተሳታፊ ናቸው። ባህራሪ ክልል ያሉ አርሶአደሮች ለመኸር እርሻ እየተዘጋጁ ቢሆንም የምርጥ ዘርና የማዳበሪያ አቅርቦት እጥረት እንዳለባቸው ተናገሩ። የክልሉ ግብርና ልማት ቢሮ በኩሉ ችግሩን ለማቃለል እየሰራ መሆኑን አስታውቋል። ሜሮን በረዳ ተጨማሪ ያለ ኢብራሂም የሱፍ ባህሪ ክልል የኤረር ወረዳ ነዋሪ ናቸው። አቶ ኢብራሂም በክልሉ በአርሶ አደርነት ስራ የሚተዳደሩ ሲሆን ለዘንድሮ የመኸር እርሻ በቂ ዝግጅት ማድረጋቸውን ይገልጻሉ። በጥሩ ሁኔታ ተዘጋጅተናል። መጀመሪያ በመኪና ያረስነውን መሬት በድጋሚ እያረስነው ነው። ሶስተኛውን ዙርም በፓኬጅ እያስተካከልን ነው። የግብርና ባለሙያዎችም በየጊዜው ክትትል ያደርጉልናል። እንደ አቶ ኢብራሂም የሱፍ ሁሉ በክልሉ ያሉ አርሶ አደሮችም ለዘንድሮ የእርሻ ወቅት መዘጋጀታቸውን ገልጸው የማዳበሪያና የምርጥ ዘር አቅርቦት ላይ ግን ከፍተኛ እጥረት እንዳለባቸው ይናገራሉ። እያደረግን ያለ ነው ዝግጅት ላይ ትንሽ የዝናብ እጥረት ይዞን ቢቆይም፣ አሁን ግን ዝናብ እየዘነበ በመሆኑ ስራችንን ጀምረናል። መሬቱንም እያመቻችን ነው። ነገር ግን አሁን የምርጥ ዘርና የማዳበሪያ አቅርቦት ችግር አለብን። ቀደም ብለን ተዘጋጅተናል። መሬታችንንም በደንብ ስለተንከባከብነው ጥሩ ምርት እናገኛለን ብለን እንጠብቃለን። አሁን ግን አንድ ችግር አለብን። በፊት ይሰጠን የነበረው የመዳበሪያና የምርጥ ዘር አሁን እየቀረበልን አይደለም። ይህ የማዳበሪያና የምርጥ ዘር አቅርቦት እጥረት በምን ምክንያት እንደተከሰተ የክልሉን የግብርና ልማት ቢሮ ጠይቀናል። ለመሰረታዊ ልማት ማህበረሩ የሚያቀርበው ግብዓት ተሸጦ በወቅቱ ገንዘቡ አለመመለስ ወይም በብድር ሰጥተው ያ ብድር በጊዜው ሰብስበው ለዩኒየኑ ገቢ አለማድረግ የካፒታል አቅሙን አዳከመው። የዩኒየንን ችግር ለመፍታት ጥረት ጀምሯል። ስለዚህ የካፒታል አቅማቸው ከፍ ካለ ከኦሮሚያ ጋር እንኳን አቀናጅተው ከውጭ በቂ ስቶክ ለመጣት ይችላሉ። ማደበሪያ ሊመጡ ይችላሉ። አርሶ አደሮቹ ይህ ችግር ከተፈታላቸው በዘንድሮ ዓመት የተሻለ ምርት እንደሚጠብቁ ገልጸው ድንገተኛ የዝናብ እጥረት እንኳን ቢያጋጥማቸው ችግሩን ለመከላከል እንዲያስችላቸው በየአካባቢያቸው ውሃ የማቆር ስራ እየሰሩ መሆኑንም ገልጸዋል። በአማራ ክልል ደቡብ ወሎ ዞን የጤና መድን አገልግሎት መጀመር ጤናቸውን ይበልጥ ለመጠበቅ እንዳስቻላቸው አርሶ አደሮች ተናገሩ። የኢትዮጵያ ጤና መድን ኤጀንሲ ደሴ ቅርንጫፍ አርሶ አደሩ የአገልግሎት ተጠቃሚ መሆኑ ልማቱ ላይ እንዲያተኩር አግዞታል ብሏል። ጌቱ ላቀው ተጨማሪ አለው። በደቡብ ወሎ ዞን ተውለደሬ ወረዳ 08 ይተቻ ቀበሌ ከወይዘሮ አይን አለም የሶፍ ቤት ተገኝተናል። ጉዳያችን የበሽታ ቅድመ መከላከል ስራቸው ምን እንደሚመስል መመልከት ነው። በተለይ የጤና ፓኬጆችን በመተግበራቸው ያገኙትን ውጤት ነገሩን። አንድ ቦታ ሄጅ እንኳ ስመጣ አድርገው ልጆቹ ዝም ብለው ነበር እንደዚህ የሚበትኑ ለምሳሌ፣ የቤት ጥራይ ቆሻሻ የሚባሉ ነገሮች ማጠራቀም ያለኝ ማቃጣ ያለኝ በቃ ያንን ስርዓት ከኔም አልፎ ልጆችም ያን ስርዓት ይዘው እንዲያድጉ ቀጥሎ ማህበረሰቡ ቤተሰብ ይሆን። እኔ አሁን የለሁም ለምሳሌ ገና ገባሁ ግ የገባ ላብ ያልደረቀ ግን በስርዓት ሆኖ ነው ቤቴ ያገኘሁት። በምንሰራቸው የጤና ኤክስቴንሽን ፕሮግራሞች የወረርሺ ኬዞችን መቀነስ የቻልንበትና ከወረርሺ ስጋት ጭምር እንደደወሉ ነጻ ሁነን ግን ደግሞ የበለጠ አሁንም ኢመርጀንሲ ኬዝ እስከሆነ ድረስ መስራት እንዳለብን ነው እያየ ነው ያለ ነው። ወይዘሮ አይን አለምና ያነጋገርናቸው የቀበሌው ነዋሪዎች አሁን በሽታን ቀድሞ ከመከላከል ባለፈ ሕክምናም ሲያስፈልግ መታከም የምንችልበት የጤና መድህና ፈንድ አባል መሆናችን ጠቅሞናል ይላሉ። ገንዘብ እጅ ላይ ካለ እንሄዳለን፣ ከሌለ ግን አንሄድም። ህመሙን ገንዘብ እስከምናገኝ እናቆየዋለን። አሁን ግን አሁን ካመመኝ አሁን እሄዳለሁ። ሀያ አራት ሰአት ክፍት ነው። ሌሊትን ካመመ ህጻናት ካመመብን ቀጥታ ሄደን እንታከም። እያመመኝ በዚህ በጤና ጣቢያው ክትትል ሲያደርጉልኝ ክትትል ሲያደርጉልኝ ከአቅማቸው በላይ ሲሆን ወደ ደሴ ሆስፒታል ልድፈድራኩኝ ልድፈድ ሲልኩኝ፣ ያው ኦፕሬሽን እንደመሆን ብዙ ምርመራ አድርገውልኝ ኦፕሬሽን እንደመሆን ነገሩኝ። ከእኔ ጋር አብረው የተኙት እስከ አምስት ሺህ ብር እስከ ብዙ ድረስ ሲጨርሱ እኔ ዜሮ አምስት ሳንቲም ሳልከፍል አምስት ሳንቲም ሳላ ዋጣ መንግስት ባደረገልኝ ድጋፍ ታክሜ እመጥቻለሁኝ። ከባድ ኦፕሬሽን እንኳ ብትሆን በዚህ ተጽፎልህ ታክመ ትመጣለህ። እንደገና አለ ተላይ ተጽፎ ሲመጣ እዚህ ገንዘብ ይሰጣል። የኢትዮጵያ ጤና መድን ኤጀንሲ ደሴ ቅርንጫፍ ስራ አስኪያጅ አቶ ግርማ መውደድ አርሶ አደሩ በዓመት አንዴ ከፍሎ የጤና መድን አባል በመሆኑ የአስተሳሰብ ለውጥ እንዲመጣ ያለምንም ስጋት ወደ ጤና ተቋም ሄዶ አገልግሎቱን በማግኘቱ ህብረተሰቡ በልማት በኩል ማምጣት ያለበትን አስተዋጽኦ እያበረከተ ያለበት ሁኔታ ያለው ስራ አስኪያጁ አርሶ አደሩን የጤና መድን ተጠቃሚ እንዲሆን በማድረግ ጥሩ አፈጻጸም ቢኖርም በመንግስት ሰራተኛው ግን ወደ ኋላ ተቀርቷል ብለዋል። አሁን ላይ የአርሶ አደሩ አመታዊ መዋጮም ወጥነት ያለው ባለመሆኑ የአሰራር መመሪያ ሊኖረው እንደሚገባም ጠቁመዋል። ህብረተሰቡ የንባብ ባህል እንዲያዳብርና ክህሎቱን ለልማት እንዲያውል የተጠናከረ የግንዛቤ ማስጨበጫ ስራ ሊሰራ እንደሚገባ ተጠቁመም። የንባብ ባህልና የሀገር ሁለንተናዊ እድገት በሚል የፓናል ውይይት ተካሂዷል። ይነቃቸው ሰማው ተከታትሎታል። ጌት ላይ ቀርበዋል። የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ከአዲስ አበባ የወጣቶችና ስፖርት ቢሮ ጋር በመተባበር ነው የንባብ ባህልና የሀገር ሁለንተናዊ እድገት በሚል መርህ የፓናል ውይይት ያካሄደው። በውይይቱም የንባብ ባህል በህብረተሰቡ እየተሻሻለ ቢመጣም አሁንም የተጠናከረ አይደለም ተብሏል። ለንባብ ጊዜ አለመስጠት፣ የፍላጎትና ተነሳሽነት ማነስና ሌሎችም በምክንያትነት ተጠቁመዋል። መገናኛ ብዙሃኑ እና ሌሎችም ምክንያቶች ሊኖሩ ይችላሉ ብዬ አስባለሁ ና እነዚህ ነገሮች የአንባቢን መመናመን እንደከሰቱ በጣም በጣም አድርጎ ይሰማኛል። የውይይቱ ተሳታፊዎችም የንባብን ባህል ለማዳበር ሁሉም አካላት የበኩላቸውን ኃላፊነት ሊወጡ ይገባል ብለዋል። የንባብ ባህል ዳብሯል ማለት አይቻልም። በጣም ውስን ሰዎች ናቸው እያነበቡ ያሉትና አሉን። የእነሱን እውቀት ግን መጋራት አልቻልንም። እየዳበረ አይደለም። እየተሰራ ያለ ስራ አለ ግን ብዙ አልሄንበትም። ስለዚህ ይህን የንባብ ባህላችንን ለማዳበር ወላጆች፣ ትምህርት ቤቶች፣ ጠቅላላ ህብረተሰቡ ትልቅ ስራ መስራት ይጠበቅበታል። ማንበብ ከቤት ይጀምራል ከአካባቢ ይጀምራል ከትምህርት ቤት ይጀምራል እና ያ ያ ነገር ላይ ቢሰራ ይሄ ነው። አብዛኞቻችን ይህን ነገር ስለማናረግ የንባብ ልምዳችን ወደኋላ የቀረ ወደኋላ እየቀረ መጥቷል ና አሁን እንደዚህ አይነት ቅስቀሳዎች እንደዚህ አይነት ነገሮች ይሄ አዌርነስ ሲሰራ ለውጡ እየተሻሻለ ይመጣል ብዬ ነው ማስበው። የብሔራዊ ቤተ መዛግብት ና ቤተ መጻሕፍት ኤጀንሲ የንባብ ባህልን በማዳበር ና እውቀትን ለሀገር ልማት ለማዋል የተጠናከረ ስራ ይሰራል ብሏል። ንባብ ተብሎ ሲነሳ አሁን በሀገራችን ካለው ግንዛቤ ደረጃ በሀገራችን አሁን እየተሰራ ካለው ስራ አንጻር በአሁኑ ጊዜ እየተተገበረ ካለው ሁኔታ አንጻር በየደረጃው ያስመዘገብናቸው መልካም ነገሮች ምን ነበሩ፣ ክብትቶቻችን ክፍተቶቻችን፣ ጉድለቶቻችን፣ አሁንም ትኩረት የምንሻባቸው ጉዳዮች ላይ በምን መልኩ ነው መንቀሳቀስ የምንችለው የሚለው ነገር ነው ትልቁ ነገር። በመድረኩም ደራሲያን፣ የስነ ጽሁፍ ባለሙያዎችና ምሁራኖች ተሳትፈዋል። የሰዓቱ ዜና በቃ አንተነህ።